እጅግ በጣም ተመራጭ እና ተወዳጅ የሆነ የስራ ሚኒባስ በኤሌክትሪክ የሚሰራ ተሽከርካሪ ኢትዮጵያ ውስጥ እንደገባ ታውቃላችሁ። ሰላም ጤና ይስጥልን፣ ክብራትና ክብራን ውድ የቻናል ቤተሰቦች እንዲሁም ተመልካቾች ከያላችሁበት የዓለም ዳርቻ ጫፍ እስከ ጫፍ የአክብሮ ሰላምታችን የደረሳችሁ እያልን ዛሬ ብዙዎቻችሁ የምትወዱትና ብዙዎቻችሁ በጉጉት የምትጠብቁትን በተለይ ከሰሞኑ በመዲናችን አዲስ አበባ ላይ እጅግ መነጋገሪያና ተወዳጅነትን ያተረፈው አዲሱ በኤሌክትሪክ የሚሰራ የስራ ሚኒባስ የሱን ሙሉ መረጃ ወደ እናንተ ይዤላችሁ ቀርቤያለው። በተጨማሪም እንግዲህ ከ15 ቀን አካባቢ በፊት ይመስለኛል የስራ ሚኒባሶች ዋጋ ማለትም አባዱላ ሃይሮፍ፣ እንዲሁም ሌሎች ፋይፊል ሚኒባስ አሁናዊ ዋጋቸውን መረጃ በሰጧቸው ጊዜ በነዳጅ ከሚሰሩ ተሽከርካሪዎች መካከል የዲፎርዲ ዶልፊንና ዲፎርዲ አይናማው ሻርክ አሁናዊ ዋጋን መረጃ በሌላ ቪዲዮ ሰራለሁ ባልኩት መሰረት የእነሱንም ሙሉ ዝርዝር መረጃ በዚህ ቪዲዮ ውስጥ አካተን ይዘንላችሁ ቀርበናል። ቪዲዮ ላይክ ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው አመራል። እንግዲህ ክብራን ተመልካቾቼ፣ የስራ ሚኒባሶች ዋጋ ማለትም የመጋቢት ወረን ከፈለጋቸው አባዱላ እንዲሁም ሃይሮፍና ፋይፊል ሚኒባስን ሊንኩን የኮሜንት የመጀመሪያ ላይ አስቀምጥላቸዋለሁኝ እየተሸጠ የሚገኝበትን የዋጋ መረጃ ሰርቻለሁ። ነገር ግን ዛሬ እንግዲህ ልክ እንደ አባዱላ ቦዲ ታይፕ የተሰራ ከቅርቡ ጊዜ ወዲህ በሀገራችን ተወዳጅነትን ያተረፈ በቅርቡ የገባውን አዲሱን የኤሌክትሪክ ተሽከርካሪ በዛሬው ቪዲዮ ውስጥ ይዤላችሁ ቀርቤያለሁ። እንግዲህ ተሽከርካሪው እጅግ በጣም ተወዳጅነትንና ተፈላጊነትን አትርፏል። ሙሉም ዝርዝር መረጃውን ወደናንተ የማደርስ ሲሆን በቅድሚያም እንግዲህ ከዲ ፎር ዲ ዶልፊን ጀምረን የሁሉንም አንድ ባንድ ወደናንተ እናደርሳለን። እስከ መጨረሻው ድረስ አብራችሁን ቆየው። እንግዲህ በሀገራችን ኢትዮጵያ በነዳጅ ከሚሰሩ ተሽከርካሪዎች መካከል ለስራ እጅግ በጣም ተመራጭና ተወዳጅ ከሚባሉት ውስጥ ዲፎርዲ ዶልፊን አንዱ ነው። ታዲያ ይህ ተሽከርካሪ አሁን ላይ መጋቢት ላይ ማለት ነው ከመኪና መሸጫ ቦታ ላይ እየተሸጠ ያለበት የዋጋ መረጃም በ2006 ሞዴል በማኑዋል ትራንስሚሽን እየተጠራ ወይም እየተሸጠ የሚገኝበት የዋጋ መረጃም ከቦታ ቦታ ልዩነት ቢኖረውም ከ3 ሚሊዮን 500 ሺህ ብር ጀምሮ ለገበያ መቅረቡን ተመልክተናል። በእርግጥ ከሰሞኑ ያለው የመኪና ገበያ እጅግ በሚባል መልኩ እየቀነሰ ይገኛል። ያም የሆነው በብዛት በኤሌክትሪክ ተሽከርካሪ ላይ ሲሆን የኤሌክትሪክ ተሽከርካሪዎችን እንግዲህ የዋጋ መረጃቸውን በተቻለን አቅም እየተከታተልን በየእለቱ ለማቅረብ እንሞክራለን። እንግዲህ ይህ ተሽከርካሪ አሁን ላይ እየተጠራ የሚገኝበት ዋጋም ከቦታ ቦታ ልዩነት ቢኖረውም እንግዲህ ከ3 ሚሊዮን 500 ሺህ ብር ጀምሮ ለሽያጭ መቅረቡን ተመልክተናል ማለት ነው። ሌላው እጅግ በጣም ተወዳጅና ተመራጭ የሆነው በተለይ በመዲናችን አዲስ አበባ ላይ በብዛት ለቤት አገልግሎትም እየተጠቀሙበት የሚገኙት መኪና ዲፎርዲ አይናማው ሻርክ ነው። ታዲያ ይህ ተሽከርካሪ በሁለት አይነት አማራጭ ለገበያ የሚቀርብ ሲሆን ያም አማራጩ እንግዲህ ጨው የበላውና ጨው ያልበላው ተብለው በሁለት አይነት አማራጭ ነው ለገበያ የሚቀርቡት። ጨው ያልበላው ማለት በጅቡቲ ወደብ ላይ ሲቀመጡ ውሃ ሳያርፍባቸው ቻንሲ ላይ ምንም አይነት ዝገት የማይዙ ሲሆን፣ ነገር ግን ጨው የበላው የሚባለው በጅቡቲ ወደብ ላይ ብላይ ተቀምጠው ውሃ እየተረጨባቸው በቻንሲያቸው ላይ ዝገት የሚይዙት ናቸው። ታዲያ ንጹህ ምንም አይነት ጨው ያልያዘው ከቦታ ቦታ ልዩነት ቢኖረውም በ2011 ሞዴል በማኑዋል ትራንስሚሽን ከ6 ሚሊዮን 500 ብር ጀምሮ እየተጠራ ወይም ለገበያ መቅረቡን የተመለከት ሲሆን ነገር ግን ጨው ያረፈበት ተሽከርካሪ በ2011 ሞዴል በማኑዋል ትራንስሚሽን ከቦታ ቦታ ልዩነት ቢኖረውም ከ5 ሚሊዮን 800 ሺህ ብር ጀምሮ ለገበያ መቅረቡን አሁናዊ የመጋቢት ወር የዋጋ መረጃቸው ይህንን ይመስላል። እንግዲህ እንደነገርኳቸው የስራ ሚኒባሶች ዋጋን ማለትም አባዱላ ሀይሮፍና የፋይፊል ሚኒባስ ዋጋን ማወቅ ለምትፈልጉ የኮሜንት የመጀመሪያው ላይ ሊንኩን አስቀምጥላችኋለሁኝ። ሙሉ የዋጋ ዝርዝር መረጃቸውን በዛ ቪዲዮ ላይ መመልከት የምትችሉ ይሆናል እያልኩኝ መግቢያ ላይ የገለጽኩላችሁን አዲሱን ከሰሞኑ መነጋገሪያ የሆነውን የኤሌክትሪክ ሚኒባስ ሙሉ ዝርዝር መረጃ አሁን ደግሞ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። እንግዲህ ክቡራን ተመልካቾች በኤሌክትሪክ የሚሰሩ ተሽከርካሪዎች ከቅርብ ጊዜ ወዲህ በሀገራችን ኢትዮጵያ በተለያየ አይነት የቦዲ አማራጭ ለገበያና በገበያ ውስጥ እየተቀላቀሉ ያሉበት ሁኔታ ነው። ከሰሞኑ እንግዲህ እጅግ በጣም ተወዳጅነትና ተፈላጊነትን ያተረፈው አዲሱ በኤሌክትሪክ የሚሰራው የስራ ሚኒባስ ማለትም ይህ ተሽከርካሪ እንግዲህ እስከ 10 ሰው የመጫን አቅም አለው። ያ ማለት ፋይ ፊልድ ሚኒባስ ኦልሞስት 11 ሰው የመጫን አቅም ሲኖራት፣ ይህም እንግዲህ እስከ ሚኒባስ የሚይዙትን ያክል ይዛል። ነገር ግን ከመንገድ ትራንስፖርት ውጭ እስከ 16 ና 17 ሰው የመጫን አቅም አለው። አንዳንዴም እስከ 20 ሰውም ሊጭኑት ይችላሉ። እነዚህ ተሽከርካሪዎች በ2024 ሞዴል ለገበያ የሚቀርቡ ሲሆን ቦዲ ታይፓቸው ኢቪ ሆኖ ልክ እንደ አባዱላ ስያሜ የተሰጣቸው ተሽከርካሪዎች ናቸው። እነዚህ ተሽከርካሪዎች በአንድ ፉል ቻርጅ እስከ 300 ኪሎ ሜትር መጓዝ የሚችሉ ሲሆን የቀረቡት እንግዲህ በአውቶማቲክም በማኑዋል ትራንስሚሽንም ለገበያ ቀርበው ተመልክተናል። እነዚህ ተሽከርካሪዎች እንግዲህ አሁን ላይ ዋጋቸው ግልጽ ባይደረግም አዲስ አበባ ማለትም ወደ እንቁላል ፋብሪካ ያሉ የመሸጫ ቦታ ላይ በአካል ቀርባቸው እነሱን ማነጋገርና መመልከት የምትችሉ ይሆናል እያልኩኝ ሌላም እንግዲህ አዳዲስ ሻንጋይ የ2025 ሞዴል የገቡ ኤሌክትሪክ የሚሰሩ ተሽከርካሪዎች የስራ ሚኒባሶች አሉ። ይህ ደግሞ ሻንጋይ የሚባለው በአንድ ፉል ቻርጅ እስከ 670 ኪሎ ሜትር ድረስ መጓዝ የሚችል ለስራ እጅግ በጣም ተመራጭና ተወዳጅ የሆነ ተሽከርካሪ ነው። እንግዲህ በጣም በጣም አዳዲስ የኤሌክትሪክ ተሽከርካሪዎች በተለያየ አይነት አማራጭ ለገበያ እየቀረቡ ይገኛሉ። እናንተም የመረጣችሁትን የፈለጋችሁትን መኪና ማየት የምትችሉ ይሆናል። ግር ያላችሁን ጥያቄ በኮመንት አስቀምጡልን እያልን ለዛሬ እንግዲህ ይዥላችሁ የቀረብኩት መኪና እነዚህን እጅግ በጣም ተወዳጅና ተፈላጊ የሆኑ ተሽከርካሪዎችን ሙሉ የዋጋ ዝርዝራቸውን በዚህ ማለትም መጋቢት ወር ሽያጭ መረጃቸውን ወደ እናንተ አድርሻለሁ። ቪዲዮ ላይክ ላይክ ሼር ሼር እያደረጋችሁ ለብዙ ኢትዮጵያውያን እንዲደርስ አድርጉት። ለቻናላችን ደግሞ አዲስ ከሆናችሁ ስለመኪና መኪና ለማወቅና መኪናን በተመጣጣኝ ዋጋ ሰብስክራይብ በማድረግ በየለቱ የምንለቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራቷን ማብራታችሁን አትዘንጉያል። ለዛሬ ያቀረብኩላችሁ መረጃ ይህንን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላ